እኔ የምለው እነዚህ ሰዎች የት ደረሱ እነ ጋሽ ግርማ እነ ባቢ እነ ጋሽ ተስፋዬ እንዲሁም ደግሞ እነ ጽናት ምን ላይ ናቸው ጠፉሳ ደና ናቸው ወይ እኔ ያው የሚያሳስበኝ ደህንነታቸው ነው ትላንትና ጋሽ ግርማ ያው ደና መሆኑን ትንሽ ሰምቼ ነበረ ከትላንት ወዳ ማለት ነው ትላንትም ይመጣሉ ብዬ ጠብቄ ነበረ ሳይመጡ እንግዲህ ቀርተዋል ምን ሆኑ እንደሆነ ባላቅም ማለት ነው እኔ ዝም ብዬ ሳስብ ደግሞ የሆነ እየተደራደሩ ይመስለኛል ጋሽ ተስፋዬና ጋሽ ግርማ። ጋሽ ግርማም ያው ተሽሎት ያው ደግደግ አስቦ አደል የሚባለው፣ እኔ ደግደጉ እያሰብኩ ነው። ምናልባት ልቡ ራርቶለት ይህ ጋሽ ተስፋዬን ከጋሽ ግርማ ጋር እየተወያዩ እየተነጋገሩ ባቢ በመሀል እያግባባቸው ይመስለኛል። እኔ ተዛ ነው ተሰማኝ። ያው አይከፋም፣ ጥሩ ጥሩ ማሰብ የራስ ነውና። እናንተስ ምን ላይ ናችሁ? እነሱ መጥፋት አላሳሰባችሁም ወይ? ጽናት መጥፋት አላሳሰባችሁም ወይ? ምን ላይ ነው የሚለውም፣ ትንሽ ሰው አይደለም ነው። ችግራቸውን እስካለን እስካየን ድረስ ችግራቸውን እስከሰማን ድረስ ሲጠፉም ደግሞ የጠፉ የደረሱ ማለት መጠየቅ ያው የእኛ ፋንታ ነው ማለት ነው። ያው እኔ ሁሌም በመጠየቅ ነው ሰው ሲጠፋ የጠፉ ማለት አይቀርም። ያው የዋ ርኅሩኅ አደለሁ ለዛ ማለት ነው። እንደዛ አድርገው እንትን ስላለኝ ነው። ስለዚህ እነዚህ ነዎች የመርበጣታቸው በጣም እንትን ብሎኛልና ምን ተፈጥሯል ሊሆኑ አያሳስባቸውም። ጽናት ብቻዋን እንደዛ ሆነ አባቷን በዛ ደረጃ ይሄን አክል ተገፍተው፣ ይህን አክል ተበድለው የበደሉ ሰዎች በነፃነት እየኖሩ የተበደሉ ደግሞ እየተገፉ ይህ ትንሽ ያሳስባልና። አዶ ነው እኔ የዛሬው መሰለኝ ያሳዘኑኝ በተለይ ደግሞ ጋሽ ግርማና ጽናትን እጅግ በጣም እንደው ዛሬ ካልመጡ ያው አሁን ስድስት ሰዓት ከምናምን ነው። አሁን ካልመጡ እስከ ስምንት ሰዓት ዘጠኝ ሰዓት ተጠብቆ ከዛ በኋላ ያው ሰላማዊ ሰልፍ መውጣት ካለብን እንዲሁም ዘሞ ማፈላለግም ካለ ስልክ መደዋወል ካለ ዳይሬክታቸው ጋር እንዲሁም ደግሞ ወይም ደግሞ ቤተሰቦቻቸውን ጋር መደወል ነው ያለብኝ። አንድ ሰው መጣ፣ በቃ ሆይ ሆይ ብለን ሲጠፋም ዝማለል አይደለም። እኔም ስጠፋ ፈልጉኝ። አው ያ መረጃ የምታቀበለን የነበረችው የት ደረሰች? ሰው ሲጠፋ ደውላ የት ናቸው የምትለው የጠፋች ብላቸው ጠይቁን። አሁን የእኛ ሰው ትልቁ ችግሩ ያው ሲኖር በቃ ከሱ ጋር እንላለን፣ ሲጠፋ ደግሞ ከዛው ጋር እንጠፋለን፣ አዲስ ሲመጣ እንቀበላለን። ይህ ጥሩ አይደለም፣ አግባብ አይደለም። አሁን ዋናው ያሳስበኝ እነዚህ ሰዎች መጥፋት ነው እኔ ብቻ ሳይሆን በእርግጠኝነት እናንተ ማሳስቧችኋል የሚደረሱ የሚለው ነገር ያው አይ ቲንክ ማንም ሰው ሳያስባቸው ቀራ ብዬ አላስብም። ና እስቲ መረጃ ካላቸው ስለነሱ በቅርብ የምታቁ እኔ ሌሎቹን ሲጠፉ ያው አረጎች በስልክ ነው የምደውለው አረጎች ሲጠፉ ምን ገጠማቸው ሲሉኝ ይነግሩኛል። ያው የነገሩኝ ነገር እናንተ ነግራቸዋለሁ። ዛሬ አልመጡም በዚህ በዚህ ምክንያት ነው ምናምን ብዬ ያለው ነገር ነግራቸዋለሁ ስለዚህ እነዚህ ደግሞ ችግራቸው ስልክ አያነሱም። እነ ጋሽ ግርማ ጋር ማለት ነው። ጋሽ ግርማ ጋር ስልክ አያነሱም። እነ ሀረጎች እንደነሱ አይደሉም ነው ያው አያለሰው ምን ላድርግ። ምናልባት አካባቢያችሁ የምታውቁ እዚህ ስደትም ያላቸው እንደኛ ሰፈራችሁ የሆና ነው የምታውቁ ወይ ባቢት ታውቃላችሁ፣ ወይ ጽናት ታውቃላችሁ፣ ወይ ጋሽ ግርማ እንደዚ የምታውቁ ሊኖር ይችላላችሁ። የእነሱ ቅር በሆናችሁ ጎረቤታናችሁ፣ እስኪ ያው ያለው መፍትሄ ነው አዷችሁ ጠይቃችሁ አይ እኛ መናገኘንም ካላችሁ ደግሞ መታችሁ መረጃ ስጡ። ከዛ እኛ ሰላማዊ ሰልፍ እንወጣለን፣ የጠፋን ሰውን እንፈልጋለን፣ የታማሙ ሰዎችን የደረሱ ብለን እንጠይቃለን። እጃችን አጣድፈን ደግሞ ቁጭ ምንለው ማለት ነው። ስለዚህ እባካችሁን ነጋሽ ግርማ የት ናቸው ወይ እባካችሁ፣ ባካችሁ የምታውቁት የምትሰሙንን ከሆነ ነ መልስ ስጡን፣ አለን ብላችሁ መልስ ስጡን። እኛ ያው ተጨንቀለን ስራ አልሰራ ብሎናል። የው እናተ ስንጠብቅ ስራ የለም ምን የለም። ስለዚህ ባካችሁ በካችሁ ለማለት የፈልጋለሁ። ሌሎቻችሁም እንደዛው ያው፣ አሁን ይሄ በቃ ምንም እንትን ሲለኝ ነው ይህን ቪዲዮ ለመስራት የተገደድኩኝ። በዚያሁን ሲመጡ ደግሞ በእርግጠኝነት ሁሉም ነገር ተሰካክሎ ጋሽ ግርማም ተሽሎት፣ እንዲሁ ደግሞ ቤታቸውም ተመልሶ ሁሉም ነገር ተሰካክለው እንደምነባቢና ጽናትም ታርቀው አንድ ላይ ሆኖ ያቺ ደግሞ አንድ የመጣችው እሷን ደግሞ ተሸኝታ ወደ መጣችበት፣ እኔ እንደ ትዝታ አልመኝለት ብቻ በሰላም የመጣችበትን ተሸኝታ፣ እነዚህ ሰዎች በሰላም ቢኖሩ አሁን ሲመጣ እንት ነው ል ከመዱ በእንደዛ አይነት ነው የምጠብቀው ማለት ነው። ምክንያቱም የሚፈልገውም ይሄ ነው። ጸብና ምን የት መላ ደረሰም። ይሄንን ያው የኔ ሀሳብ ነው። እባካችሁ ደውሉና ያላችሁበት ጠይቁ ለማለት ያህል ነው። ሰላማችሁ ይብዛ። ቪዲዮ ላይ ካደርጉት ባይ ባይ።